ቤዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው። ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም መሆን የለበትም። ይሄ ማለት ይላል ድንግል ማርያም ቤዛ ከተባለ ነው ሌላ ማን ነው ቤዛ ከተባለ ነው የኢየሱስ ክርስቶስ ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቲዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ ነው ንጥፍ ያሳኩልና በዝክረ ስምኪ ጥዑም ወደ ማስካሪ ከመአድም ቅድስት ማርያም ቤዛዊተ ኩሉ ዓለም የሚለው ሲያዜሙት አሉ። ቤዛ ኢየሱስ ክርስቶስ ብቻ ነው አዎ ነው ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም መሆን የለበትም ይሄ ማለት ይላል ድንግል ማርያም ቤዛ ከተባለ ነው ሌላ ማን ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው መጋራት ነው ፖሊቲዝም ነው አምልኮ ባዕድ ነው አምልኮ ጣዖት ነው ይላሉ ነው ወይ ግን መጽሐፍ ቅዱስ ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዴት ይላል አንተ የእስራኤልን በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነሱን ቤዛ ለእግዚአብሔር ይስጥ። የማስተስረያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሆኑ። ታሪኩ ብዙ አለው ከጀርባ ወደዛ ማብራር ከግባ ውዙ ጊዜ ያልቅ ያ ቤዛ የተባለው ምንድነው? እስራኤላውያን የሚያወጡት ገንዘብ መዋጮ ማለት ነው። ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሎ ይህ ማለት ይሄ ቤዛ ሰውን ከሞት ያድናል። እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ 21 18 ላይ ሀጡ የጻድቅ ቤዛ ነው። ሀጡ የጻድቅ ምንድ ነው? ቤዛ ነው። ይሄ ማለት ሀጡ ስጋውን ቆርሶ አግባባል። ኮንቴክስት አውድ። አንድ ቃል ለብዙ ነገር ጥቅም አይለ ይችላል። አንተ የጻድቅ ዛሬ ነው ካለ በኋላ ቀጭመዛያው በደለኛ የም ሰው ቤዛ ነው ይላል። ይቀጥላል። ትንቢተ ኢሳያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል እኔ የእስራኤል ቅዱስ አምላክ ግብፅን ለእስራኤል ምን አድርጌ ሰጥቻለሁ? ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል ገነትም ይከፍታሉ ግብፃን ማለት ነው? ለራሳቸው እንደዛ አለ። ግብፅን አለ ለማሰቡ አንድ ቃል

ሙሴን ላኪ እግዚአብሔር ነው ታላኪ፣ ሙሴ ነው። ወደ ማን ነው የላከው? ወደ ወገኖቹ ወደ እስራኤል። ምን አድርጎ ላከው? አለ ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንኔ ቡድን ታሪክ ተርኮ ሲነግራቸው፣ ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ አያስፈልግም ማለት ነው? ሙሴ ክርስቶስን ቤዛነት ይሻማል ማለት ነው? ለ ጭራሽ እንዲህ አንድ ቤዛው አዳነ የሚል ግስ አጥንቶ ቤዛ ማለት ምን ምን ማለት እንደሆነ ቅኔ ዛቤት ሲመጣ ወሬዛ ቤዛ እኩዛ ሎዛ እያለ ቅኔ ሲቀኝ የነበረ ሰው በምን በምን ይሳብ ታስቦ ነው እመቤታችንን ያውም በእለ በመስቀሉ ዕለት ክርስቶስ ለዓለም ቤዛ ሆኖ በተሰቀለበት ዕለት እመቤታችንን እንደምንልኛ አድርገው ምንድነው ይሄ ይሄ ምንድነው ይሄ ከየት የሚመጣ ነው ይሄ ማሰብ ራሱ እንዴት ነው የሚቻለው ነው ጥያቄ የሚሆንብኝ እሱ ነው እንዴ ማሰብ ራሱ ይቻላል? እንደዚያ ፍጡር ቤዛ ሆኖ አዳነን፣ የፍጡር ስጋና ደም በልተን እንድናለን የሚል ትምህርት ይሄ ጁባዊት መስሶች ሳላቸው እንኳን አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ደረጃ ለምንድን ነው ቤተክርስቲያኗን የሚንቋት ትልልቅ አባቶቻችን? እኔ ለካ የወይን ጠጅ ብቻ አይደለም ሰው የሚያሰክረው፣ መብልም ያሰክራል፣ መድረክም ያሰክራል። በጣም ነው የማዘነው። በጣም ነው የተሰበርኩት። እግዚአብሔር የሚያውቀው በዚህ ደረጃ አጽንኦት እየሰጡ እኔ የአጎቴ ልጅ ለቤዛ አለሙ ነው የሚባለው። ቤዛ እኮ ሌላ ጥላ የሚልም ትርጉም አለው። በቅኔ ቤት ጥላሁን የሚባል ሰው ቅኔ ቤት ቢሄድ ቤዛ ተብሎ ነው የሚጠራው። ምትክ የሚባል አሁን ቅኔ ቤት ቢሄድ ቤዛ ተብሎ ይጠራል። አዳነ የሚባል ሰው የቅኔ ቤት ቢሄድ ወደ ግዝ ሲተረጎም ቤዛ ተብሎ ይጠራል። አበበ የሚባል ሰው ቅኔ ቤት ቢሄድ ጸገየ ይባላል። አወቀ የሚባል ሰው ቅኔ ቤት ቢሄድ አይመረ ይባላል። የእነዚህ ሁሉ ስም ወደ ዲበ ሁሉ የሚለው ስም እኮ በላይ የሚል ትርጉም ነው ያለው። ከአባቴ ጋር አውሮ ስለሚሄድ ነው። የእኔ ስም ጊዜ የለውም፣ እንደ አጋጣሚ ወላጆች አወጡልኝ። ስለዚህ ቅኔ ቤት ዜማ ቤት ነው። አክቹአሊ እኔ ስም ይወጣልኝ በቃ ባባቴ ስም እንደዚያ ነው የቅኔ ቤት በቅኔ ቤት እንደዚያ ነው የሚደረገው። ሶ እንዲህ ያለ ዲክሽነሪ እንኳ ያለቃ ኪዳነ ወልድ ክፍሌን እንኳን እሳቸው ይወዱታል ይሄን ጥቅስ እንደሚጠቅሱት ያ ያለቃ ኪዳነ ወልድ ክፍሌን መዝገበ ቃላት ሲያብራሩ ከዚህ ቀደም ሰምቻለሁ። ቤዛ የሚለውን መጀመሪያ ላይ ስንት ትርጉም እንዳለው አያውቁም። እሳቸው በቅኔ ቤት አላለፉም? ማን ነው ያለው? ማን ነው ያላቸው ያላችሁ? ለምንድን ነው ላልተባለ ነገር ለምንድን ነው መልስ የሚሰጡት? ሲጀመር መድረክ ላይስ፣ እሳቸው እኮ ሊቀ ጳጳስ ናቸው። እንደኔ እንዳንተ ተራ አገልጋይ አይደሉም። ስህተት እንኳ ካለኮ በቅዱስ ሲኖዶስ ቁጭ ብለው እኮ ለሊቃውንት ጉባኤ እንዲመራ አድርገው ማረም የሚችሉ ሰው ናቸው። ጳጳሳት እኮ ማለት እኮ እንደዚህ ቋደን ጳጳስ እኮ እርጋታ እኮ ነው፣ መጠንቀቅ እኮ ነው። እንደና አቡነ ገሪማ ያሉት እኮ በጽሁፍ እያዘጋጁ ትምህርት ያስተምሩ ነበር በጽሁፍ አቡነ ገሪማ በረከታቸው አይለየ የእውነት ጸሎታቸው ትድረሰ ዛሬ በህይወት ባይኖሩም ጠንቃቃ ናቸው። አባቶቻችን ሲያስተምሩ እንኳ ለትምህርታቸው፣ ለምክራቸው፣ ለተቅሳጣቸው ይጠነቀቃሉ። ለምንድነው ግን ለቤተ ክርስቲያን ሸክም የሚሆኑ አባቶች? አይበቃንም፣ መከራው? አይበቃንም ዶሮ መግዛት ያቃ ህዝብ ኑሮ ችግሩ አይበቃውም? ጦርነቱ አይበቃውም? ለዚህ ለምንድነው ከሌሎቹ ጋር በሌሎቹ መንገድ ላይ ቆመው አብረው ቤተክርስቲያኗን መክሰስ የፈለጉት? ለምንድን ነው እንደው ቢያንስ እንኳ ሹመቱ እንኳን ቢያንስ እንደው በእውነት ለሹመቱ እንኳን ሲሉ ክብር አይሰጡም እንዴ እንዴ? አከበረቻቸው ቤተክርስቲያን ሾመቻቸው። ከዚህ በላይ ምን ታድርግላቸው? የተሾሙት እኮ እንዲጠብቁ እኮ ነው፣ መንጋውን እንዲጠብቁ ችግር ካለ ያንን እንዲያስተካክሉ ነው። መሪ እኮ ናቸው። ቀኖና እኮ ማሻሻል የሚችሉ እኮ ሰው ናቸው እኮ ከሌሎች አባቶቻቸው ጓደኞቻቸው ጋር ነው ስህተት እንኳ ቢሆን ማረም እኮ ይችላሉ እሳቸው። ማለት በመሰረቱ በዚህ አጋጣሚ ምዕመናን እንድታውቁት የሚያስፈልገው ጳጳስ መሆን ማለት የሊቅነት ጥግ ማለት አይደለም፣ ሹመት ነው። ከዚያ በተረፈ አንድ ሰው ቅድስና ሕይወት ካለው ደሴ ማርያም ተምሮም ጳጳስ የሆነ ሰው ይኖራል እኮ። ከዚያ የዘለለ እውቀት የሌላቸው ሰዎች ጳጳስ መሆን ማለት ሊቅ መሆን ማለት አይደለም። እንድታውቁት የሊቃውንት ጉባኤ የሚባለው ሌላ ነው። የሊቃውንት ጉባኤ ላይ ዝም ብሎ አንድ ሰው በተመልምሎ አይገባም። የተማረ ያንን የሚያሟላ ነው። ሲኖዶሱ እንኳ የሆነ ችግር እንኳ በመጽሐፍት ላይ ወይ የሆነ ነገር ቢኖር ለሊቃውንት ጉባኤ ነው የሚመራው። ሊቃውንት ጉባኤ መርምሮ አይቶ ፈትሾ ስህተት ካለው ሲኖዶስ ውሳኔ መስጠት ነው ማጽደቅ ነው፣ የሊቃውንት የመረመሩትን። ከዚያ በተረፈ ግን ያ ማለት በጣም የሊቃውንት ጉባኤ ሰብሳቢ የሆኑ እንደና ብፁዓውን እንድርያስ ያሉ ትልልቅ ሊቃውንት የሉም ማለት አይደለም። አሉ የአብነት መምህራን የሆኑ ብፁዓን አቦ ሊቃን ጳጳሳት ሊቃውንት ከሊቃውንት የሚመደቡ አሉ። ግን አንዳንዶቹ ደግሞ አይደለም ከውዳሴ ማርያም ከመልክ ማርያም ያልዘለለ ያላቸው ደግሞ አሉ እና ይህ ምንድነው? እንደዚህ ያለ ነገር ምንድነው ምንድነው? እኔ እኔ ለብፁዕ አባታችን ቅድም የተወሰነ አንተ አንስተዋል ሰአሊ ለነ ሐና ወኢያቄም ዘወለድክምዋ ለማርያም ቤዛዊተ ኩሉ ዓለም የሚለውን ሰዓታት አልጮሁትም? ንጥፊ እሳ ኩልነ በዝክረት ስምኪ ጥዑም ወደ ማስካሪኪ ከማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም የሚለው ሲያዜሙት አልኖርም ነው ወይ? ቅድስት ማርያም ቤዛዊተ ኩሉ ዓለም ይበል ሕዝብ የሚለውን አብረው አገልጋዮቹ ቁጭ ብለው የሚሉት አላሉትም፣ አልደገሙትም ወይ እሳቸው ነገደ ተሳቱ ሊቃናት በጾታ ሰብእ መአቅርንት በዘይረት ታይማኖት ቅድስት ማርያም ቤዛዊት ይተ ዓለም ንግሥት ብለው ሰዓታት አልጮ ኪሩቤል ሰባህያን ወስራፌል መዘምራን ምሮ ጸዳን ወብርሃን ይቀድሱኪ ወይብሉኪ ባቲ ልሳን እንዘ ይብሉ ቅድስት ቅድስት ቅድስት ቅድስት ማርያም ቤታው ይተብሉ አለም ብለው ሁሉሙን አላ አልዘሙትም። እ ኪዳኒ ኪ ከሆነ ኪዳኒ ኪ ከሆነ ለሃጣን ቤዛ ነው የሚለውን ወረብ አልወረሙትም። ምን ማለት ነው? እና ተሰቅላ ይህንን ሲያዜሙት ተሰቅላ ያዳነችኝ ቤዛ የሆነችኝ እያሉ ነበር ይረዱት የነበረ ማለት ነው እንደዚያ ነው በቃ ሲያስቡ የነበረው እንዴት አይምሯቸው ስመሸክም ይችላል ይሄድን በሆነ እኔም እመቤታችን ቤዛ ሆና ተሰቅላ አዳነችኝ የሚል አይምሮ እንዴት እንዴት ሊኖር ይችላል እንዴት ሊታስብ ይችላል እና አቃንቶ ማስተማር ለመሆኑ ለመሆኑ በቅኔ ቤት ምሳሌ ቅኔ የሚባል አለ በዚህ በዘመነ ስብከት በዘመን አስተምሮ የሚሰበክ ጾመ ነቢያት ላይ ለመሆኑም፣ እመቤታችን ድንግል ማርያም የሔዋን ምትክ አይደለችም። በሔዋን ምክንያት ሞት መጣ። ሞት ወደ ዓለም በአዳምና በሔዋን ገባ። የሔዋን ምክንያት ስህተት አላልናትም። ምን ተኑረሰናኬ ኦሔዋን አላልናትም። እና ይኩነኒ በከመቴ በለኒ ብላ በሔዋን አለመታዘዝ ሞት እንደገባ የኃጢአት የስህተት ምክንያት ሔዋን እንደሆነች አካላዊ ቃልን የማይታመነውን ትልቁን አምላክ ሰው ይሆናል እኮ የሚለው እኮ ዝም ብሎ ማንኛውም ተራ ነገር አይደለም። ማንበብ ይቻል ይሆናል ትንሚት መጠበቅ ይቻል ይሆናል። እኔ ይሆናለሁ ብሎ ግን መቀበል እኮ ይሄ እኮ ይሄ እኮ በጣም በጣም ትልቅ ጸጋ እኮ ይሄ እኮ በጣም ከሰው አእምሮ ውስጥ በላይ የሆነ እምነት እኮ ይጠይቃል እኮ። ያመነች ብጽዕት ናት ከጌታ የተነገረላት ብላ እኮ የኤልሳቤጥ በመንፈስ ቅዱስ እኮ የተናገረችው እኮ የእመቤታችን እምነት እኮ በጣም ትልቅ እምነት እኮ ነው። ሰው በዘር ወሩካቤ ይወልዳል ይባል አይደንቅም፣ አይገርምም። ዘንበል ወሩካቤ ያውም ከሶስቱ አካል አንዱን አካል ትወልጃለሽ የሚለውን ቃል ለእግዚአብሔር የሚሳለው ነገር የለም ብሎ ማመን እኮ በጣም ትልቅ እምነት እኮ ይጠይቃል እኮ እና እመቤታችን ሔዋን የስህተት ምክንያት እንደሆነች እመቤታችን የመዳናችን ምክንያት ሆነች ብለን ብንል፣ ህይወትን ወለደች እኮ ህይወት አይደለም ክርስቶስ፣ እኔ ህይወት፣ እውነት፣ መንገድ ነኝ አላለም? መታዘዟ ያልታዘዘው ዓለም ባልታዘዘው ዓለም ሞት እንደመጣ ታዛ ለማን ድንግል ወእም ተብሎ ተነግሯል። የአምላክ ወላዲተ አምላክ ለማን ተብሏል? ለየትኛው ፍጡር ነው የተሰጠው ይሄ ቃል? እመእግዚአብሔር ለማን ተብሏል? የእግዚአብሔር እናት የፈጣሪ እናት የተባለ ፍጡር ማን ነው ለመሆኑ? ታዲያ የሔዋን ምትክ እንደነ ኢራን የስ ቢሏት ምን አለ? ምን ምን ይሆናሉ? እንደነ ቅዱስ ኤፍሬም በእንተ ሔዋን ተዐጽወ ገነት ወበእንተ ማርያም ድንግል ተርኅወ ለነ ይሉ ምን አለ ውዳሴ በአንዱ ለመሆኑ በአንዱ አዳም ምክንያት ሞት ወደ ዓለም ገባ ካልን በአንዱ ክርስቶስ ክርስቶስን ዳግማዊ አዳም ብንለው ፍጡር ነው ማለት ልክ የተፈጠረ በገነት ውስጥ አብሮ ከአዳም ጋር የተፈጠረ ነው ያልነው ነው። ዳግማዊ አዳም ስንል እንደዚያ ነው፣ በቃ የሚታሰበው ኖ። ኢየሱስ አምላክ ነው፣ አዳም ደግሞ ፈጣሪ ነው። አዳም ሊባል አይገባም ሊሉን ነው ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ የሚል ትርጉም አለው። ቤዛ በአገባብ ሲመጣ ደግሞ ስለ ፈንታ ይሆናል። ስለ ፋንታ በሔዋን ለምሳሌ ፋንታ የሚለውን ለእመቤታችን ልንሰጣት ይችላል። ለማን? ለሔዋን። እንዴ፣ ምክ ሆን ለደናግል እኮ እንላታለን እኮ። የሴቶች መመኪያ፣ የደናግል መመኪያ እኮ እንላት እኮ እመቤታችን ሄዋን ምክንያት ስህተት እየተባለ ስትወቀት ኖራለች እመቤታችን ደግሞ ምክንያት ድህነት እንላታለን ለምንድነው ሞት ሞቱን እያካፈላችሁ ለምን ህይወት ህይወቱን ከህይወት ለምን ትርቃላችሁ ትክክል አይደለም ትክክል አይደለም እና እመቤታችን አዎ ቤዛዊተ አለምናት የስ የስናት ግን ተሰቅላ ሞታ ያዳረች ማለት አይደለም አንድ ስለሁሉ አንዱ ነው ቤዛ የሆነ ከክርስቶስ ውጭ አለምን ቤዛ ሆኖ ደሙን አፍሶ መለኮት በተዋሃደው ደም ነው የቤዠን። በሩቅ ቢሲ ደም አልዳንም፣ አልተፈወስንም። እምቤታችን ሩቅ ቢሲ ናት፣ ሰው ናት። በቃ አራተኛ አምላክ አይደለችም። ካህናና ከያቄም ከህግ በሆነ ሩካቤ የተገኘች በተቀደሰ ጋብቻ የተወለደች ሰው ናት። እግዚአብሔር ግን እናቴ ብሎ ለእናትነት መርጦ ማይጸኗ በማይጸኗ ዘጠኝ ወር ከአምስት ቀን የተሸከመችው ናት። እናቴ ብሎ ነው የጠራት። መስቅ ምን ነው መስቀሉ ላይ መስቀሉ ላይ እኮ ጌታ በዚያ ሁሉ የደም ፊቱ በደም ረስርሶ እናየው ዘንድ ደም ግባት የለውም ብሎ ነቢዩ እንደተናገረለት በዛ ሁሉ መከራው እኮ በዛ ሁሉ ፈተና ውስጥ እኮ እናቱን አረሳትም እኮ። ለእናት እኮ ግድ የሚሰጠው እኮ አምላክ እኮ ነው የምናመልከው። አምላክ እኮ እናቱን እኮ እንደፈለግ እንድናደረግ የሚፈቅዳለ እናት አባታችሁን አክብሩ። የሚቆነጥጡትን ወልደው የጣሉን እናቶቻችን እንኳ እንፈልግ የለን ወልደው የሰው ሰው ግቢ ላይ ጥለው የሄዱ ከስንት ዓመት በኋላ በዚህ ዘመን እናቴ እንደዚህ ያሳደገችኝ እናቴ እንደዚህ አካባቢ እንደሆነች አውቃለሁ ስሟ ገሌ ይባላል ላሉ ያሳደጉኝ ሌሎች ናቸው ብለው ውጭ አገር የተላኩ ሰዎች ተመልሰው እንኳ የጣሉ እናቶቻቸውን እንኳ ይፈልጋሉ። የእኔና የእናንተ ጌታ ግን መስቀሉ ላይ ሆኖ መከራው ላይ ሆኖ እናቱን እነኋት እናትህ ብሎ ለዮሐንስ ዮሐንስን ታስቡ አስቡት፣ 6666 ግርፋት ያስተናገደ ጎኑ አጥንቱ እስኪታይ ድረስ ነጭ ሆኖ አጥንቱ እስኪታይ ድረስ የተገረፈ እንኳ ያረሳት እናቱ ናት። መስቀሉ ስር የተገኘች እኮናት። ልብሳቸውን ጥለው ሲፈረጥጡ፣ ጨለማን ተገናድገው ሲደበቁ ሌሎቹ ሐዋርያት፣ መስቀሉ ስር እኮ የተገኘች እናት እኮናት እኮ እና በዚያን ቀን ከጌታ ቤዛነት ጋር አያይዞ እሷ ሸር ለማድረግ መስቀሉ ስር የተገኘች አስመስሎ ከመስቀሉ ጋር አያይዞ በስቅለት ለእመቤታችንን የማዋረድ የሚመስል ስብከት ጤነኛ አይምሮ የፈጠረው ነገር አይደለም። እባካችሁ እባካችሁ፣ እንድንናገራችሁ ፈቃደኞች አይደለንም። እናከብራችኋለን፣ አባቶቻችን ናችሁ። እባካችሁ ቦታችሁን እወቁት። መድረኩ ሙቀት እናንተን ሊያሸንፋችሁ አይገባም። ከተሬ ወቅ ከከንቱ ዳስ የራቁ ተደበቁ። እንደነቅዱስ ኤፍሬም እንደነቅዱስ ባስልዮስ ከእኔ ይልቅ እሱ ይሻላል በሉ። በተዋረደ ስብእና ነው እግዚአብሔር የሚያደርገው። ልበት ልበቱ ወይ ወሃይ የሚያነን እግዚአብሔር ተብሎ ተጽፏል። እና ይህ ትክክል አይደለም፣ ትክክል አይደለም።